አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ እድቻናል ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ አልሐምዱሊላህ በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንዲሁም አለ ሀገራችንን ሰላም ያደርግልን እያልኩኝ፣ ዛሬ ደግሞ ቀይ ማብራት የሚሄድ እጥር ምጥን ያለ የቤት እቃ ነው ማሳያችሁ። ሱፍራን አይጠቅስም፣ ሱፍራውን ዝም ብዬ እየፈረሽበት ነው። ከሱፍራው ውጭ ያለው ሁሉም የእሷ ነው። 128ሺ 300 ብር ነው የፈጀው ማለት ነው። 128300 ብር። እቃው ትንሽ ነው ግን ፍሬ ፍሬ ነገሮች ናቸው ሁሉም ማለት ነው። እንግዲህ ሀባይብ ከዚህ ልጀምርላችሁ 315 ሞዴሉ ማለት ነው ፍሪጅ ያለ ኦርቢት ፋን ሲስተም ያለው ዋጋው 51000 ብር። በጣም ነው የጨመረው ዋጋ 51000 ብር። ኦርቢት ቆንጆ ብራንድ ነው። እንግዲህ ኦርቢት የታወቀ ነው። እንደምታዩት ፓክድ ነው። እኔ ሞክሬ ሁሉ ነገራችን የገዛውላት። ይሄንን የተገዛ 51 ሺህ ብር። ከዛ ሀባይቢ ቲቪም አለ እዚህ ጋር እንደምታዩት 43 ኢንች ኦርቢት ነው። ይሄም እስከነ ሙሉ እቃው 34500 ብር እዚህ ጋር እንደምታዩት 34500 ብር 4500 የእንትን ነው። ምንድን ነው ሙሉ እቃው ነው ማለት ነው። ዲሹ ትልቁ ሳሃኑ እዛጋ ምናምን ሁሉ ነገሩ እዚጋ አክሰሰሪው ማለት ነው 31ሺ ብሩ ደግሞ ቲቪው ነው ማለት ነው። 34500 ብር ነው የገዛሁት ቲቪውን ከነሙሉ እቃው 43 ኢንች ሚዊ ማለት ነው። እንግዲህ ሀባይ እዚህ ጋር ረከቦቱን ምናምን ላሳያችሁ። ዋና ዋና ነገሮቹ እነዛ ናቸው ማለት ነው። ብር ያዙት ሀባይ፣ እዚህ ጋር ቆንጆ ሲኒ። አዲስ ነው የመጣው፣ ከመጣበት ከካርቶን አስፈትቼ ነው የገዛሁት ዛሬ ነው የገቡት ማለት ነው። በጣም ብዙ አይነት ዲዛይን አላቸው ማለት ብዙ አይነት እነዚህ እንትናቸው ነግሻቸው ማለት ነው። ይቺ አምራኝ ይቺ የገዛሁት የላከችልኝም ከዚህ በፊት አፉ ሰፋ ያለ የዚሁ አይነት ሲኒ ነበረ ራሱን የሚመስል ይሄንን 3200 ብር ሲኒ ትንሽ የ200 ብር ቅናሽ አለ ማለት ነው አልহামዱሊላ ደርዘኑን 3200 ብር በጣም ነው የሚያምረው ቀረብ የምር በጣም ነው የሚያምረው እነዚህን ማለት ነው ከዛ ረከቡት 3700 ብር ይሄን ነው ድምላይቱም ማለት ነው አምስት ቋሚ ነው በጣም ነው የሚያምረው አይቢ ይሄ የራሱ አክሰሰሪ ነው። ፌርሚሎ ማጨሻ፣ ጀበና ማስቀመጫ፣ እነዚህ እነዚህ የራሱ አክሰሰሪዎች ናቸው። ከዛ እነዚህን የሚያማምሩ ፔርሙሶች ውስጣቸው ፒንክ ነው። በነገራችን ላይ ቆንጆ ፔርሙስ ነው። ውስጡ ፒንክ ሆነ ማለት ነው። እንደዚህ ጠጋ አድርገ ሳያችሁ እስኪ በጣም ቆንጆ ፔርሙሶች ናቸው። ወመልካቸው ራሱ በጣም ነው የሚማርኩት። ሀቂቃ እነዚህን ሁለቱ 3200 ብር 1600 ብር ማለት ነው። ካርቶኖቻቸው እነዚህ ናቸው። እነዚህ ማለት ነው። በጣም ነው የሚያማምሩት። የእሷ አይደለም ግን ሲፈረሽበት በጣም ስለሚያምር ለማሳያ ነው። ለሌላ ሰው የተሰራ ሱፍራ ነው ማለት ነው። ይሄ የእሷ እና እንትን አይልም ብያቷላይ። ከዛ እዚህ ጋር የጅማ ረከቦት ብስሚላ። የጅማ ከነ ሀገረኛ ሲኒዋላት ሀገረኛ ሲኒ አምስት መቶ ብር በቀዩ ነው ያለችኝ። ይሄንኛውን ጠቆር ያለውን ያለችኝ፣ ግን ይሄ ሚጥሚጣ ከለር ነው። ቦግ ያለም አይደለም ጥቁር ጥቁር ያለም አይደለም፣ ቦግ ያለውም አይደለም። በጣም የሚያምር ከለር ነው። 1800 ብር ሲኒው፣ 500 ብር። ይሄ ሴራሚክ ስቶቭ፣ በጣም ቆንጆ ስቶቭ ነው ይሄ ስቶቭ ይሄን የገዛውት 9000 ብር ነው ግን ወላሂ አስር ሺህ ብር ሆኗል ማለት ነው። ስንት ቦታ ዙሬ ዙሬ ነው 9000 ብር በግዳ ያገኘውት ማለት ነው። ደሴም ኮምቦልቻም፣ እኔ በነገራችን ላይ እቃ እዛ እዚህ አይቼ ነው የምገዛላችሁ፣ እና አመሰካክሬ ነው የምገዛው ማለት ከዛ ዚህ ይቀንሳል። ከዚህ ዘይ የሚለውን አይቼ ነው የምገዛው ደሴ ራሱ? አስር ሺህ ብር ነው መጨረሻዋ ጋር ዘጠኝ ሺህ ስምንት መቶ ብር ነው ያገኘሁት። ደስ ማለት ነው። እና ይሄንን በግድ ኮምቦልቻ ካልሰሙ ሰዎች ነው የገዛሁት፣ ዘጠኝ ሺህ ብር በጣም ቆንጆ ስቶብ ነው። እንግዲህ ይሄ በየቦታው እየተጠቀሙት እያየሁት ነው። እኔም ቤት አለኝ፣ ግን አልተጠቀምኩትም እስካሁን ሌላ ስቶብ ስላለኝ ማለት ነው። በጣም ደስ የሚለው ነገር የምግብ ሽታ ራሱ ቤት ውስጥ እንትን አይልም ልክ ሀዋያ አለው የራሱ ማለት ነው፣ እና ይሄንን የገዛውላት ዘጠኝ ሺህ ብር ነው። በጣም ቆንጆ እቃ ነው፣ ግን ተወዷል። በጣም ነው የተወደደው። ዋቱ ደግሞ ሶስት ሺ አምስት መቶ ነው። እዚህ ጋር እንደምታዩት ማለት ነው ጀርመን ነው። እዚህ ጋር እንደምታዩት የጀርመን ምርት ነው ማለት ነው። እቃው በጣም ኳሊቲውን የጠበቀ እቃ ነው እንደምታዩት። እና መወደዱ ብቻ ነው ችግሩ ማለት ነው። እቃ በጣም ጭማሬ ጭማሬ ሆኗል ብዙ ነገር ስንን ሰራ የሚያደርገው እንጂ ማለት ነው። እዚህ ጋር የዲሹ የዲሹ እቃ አለ። ይሄ ትልቁ ነው። ይሄኛው ሪሲቨር ማሰሪያው ምናምን ሶላር ባለ አራት አምፖል አሊዮሴን ነው 5700 ብር ይሄም ራሱ በጣም ጭማሬ ነው። እዚህ ጋር ኦርቢት ቴሌቪዥን ያልኳቸው ይሄ ነው። በጣም ቆንጆ የሚባል ሁለት አይነት አለው በነገራችን ላይ ኦርቢትም ሆኖ ትንሽ ቀነስ የሚያደረግ ማለት ነው። የአንድ ሺህ ብር ልዩነት ያለው አለ። ይሄ ቆንጆ የሚባለው ነው። አንደኛ ኦርቢት ቆንጆ ዕቃ ማለት ነው። እዚህ ጋር ደግሞ ኢታል ባለ አምስት ሴሪ ሶስት ሺህ አንድ መቶ ብር ነው የገዛውላት። እዚህ ጋር ነው ዋናው ነገር። በጣም የሚያማምሩ ድስቶች አሉ። በጣም የወደድኳቸው ሴራሚክ ድስት በጣም የሚያምር ቡኒ ከለር ነው። ጠጋር ጋር አሳያቸውማ። ከለሩ በቃ በጣም ነው የሚያምረው። በዛ ላይ ኳሊቲ ነው። እንደምታዩት ይሄ ትልቁ ከዛ የትልቁ ተከታይ ይሄ፣ ከዛ ተከታይ ይሄ። ቡለኑን አላሰርኩትም። ይሄንን እዚህ ጋ አለ። በነገራችን ላይ ይሄና ክዳኑ ይሄ ለዚህኛውም ይሆናል ለዚህኛውም ይሆናል። ይሄ መጥበሻ ነው። እንደዚህ ረጅም እጅ ሳይሆን ያለው እንደዚሁ ሁለት ጆሮ ነው ያለው። ይሄ ማለት ነው። መጥበሻው የራሱ አብሮት የሚመጣ መጥበሻ ነው። አምስት ሴሪ ነው ይሄ። እዚህ ጋ የዚህ የሚከደነው ነው ማለት ነው። እና ሀባይቢ 10500 ብር የተገዛ ሴራሚክ ድስት ነው ይሄ ማለት ነው። 10500 ብር በጣም ነው የሚያምረው። ሀቂቃ ህዩት እንዴት እንደወደድኩት እኔ አትጠይቁኝ። እቃ አፍቃሪ ነኝ እኔ በነገራችን ላይ። ከዛ ሴራሚክ መጥበሻ 28 ቁጥር ነው ይሄ 1800 ብር። ይሄው ጋር የሚቀራረብ አድርጊ ነበር ያለችኝ፣ ግን ከለር ቡኒ አላገኘሁም። ይሄ የሚመጣው ነጭና እርሳስ ከለር ነው። ይሄንን አንድ መጥበሻ ቆንጆ መጥበሻ ነው። እዚህ ጋር እንደምታዩት ከዚሁ ጋር እንትን ነው ይሄንን ይመስላል። እንግዲህ ሀባይብ ገበያዋ ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። በነገራችን ላይ አንዳንድ ቀን ድክም መሰራ የሚለኝ ነው። ከፍጡር በኋላ እንደው የሆነ ነገር ጫን የሚል ነገር አለ። ቪዲዮ ስሰራ እርጉዝ ነሽ እያላችሁ የምጠይቁ ህቶች የምር እንዴት እንደምታዝናኑኝ እንደዛ ሆኖ ሳይሆን ከፍጡር በኋላ የሆነ ድካም ቀኑን ሙሉ ስትሮጡም እንደገና ደግሞ ምግብ ከበላችሁ በኋላ የሚሰማ ድካም አለ፣ እና ለዛ ነው እንጂ ሌላ ነገር ኑሮ አይደለም። እኔ ማፊሸይ ሰምታችኋል። አብዱ ራሱ እየሳቀብኝ ነው ከካሜራ ጀርባ። ዛራ ሄድ ያለች እንግዲህ ገጠር በሰላም እንድትመጣ አድርጉላት። አንድ አመት ሙሉ እንዴት እስካሁን ሳትሄድ ምናምን ብላችኋል። በነገራችን ላይ ይሄ ቤት ከተከራየሁኝ ከቤት ሰው መሄድ አይችልም እቤት ሌላ ሰው ከሌለ ምክንያቱም ሌባው ተቀምጠን ራሱ እዚህ አያስቀምጥም እና ለዛ ነው ያልሄደችው አሁን ልባባም ስላለች ተምርም ስላለች። እኔም ደግሞ ማፍጠሪያ እንግዲህ ከአሱር በኋላ ቤት ስለምሆን ቢያንስ አስራ ሁለት ሰዓት ምናምን ቤት ስለምመጣ ሂዳ እንድትመጣ ተነጋግረን ሂዳለች ማለት ነው። ለሰጣችሁን መልካም ኮሜንት መልካም ማስተያየት ከልብ ነው የምናመሰግነው። የምር ልክ እንደ ቤተሰቦቼ ነው እኔ የማስባችሁ። አላህ ጀዛችሁን ይክፈላችሁ ኖሩልን። እናንተም ደግሞ ወደፊት መጥታችሁ ሀገራችሁ የምትኖሩ በሰላም በፍቅር ምኞቴ ነው ወላሂ እና ረመዳኑን ደግሞ አላህ ቀለል ሊያርግላችሁ ስራውን። ረመዳኑን አስር ቀኑ ሄደ ኢንሻአላህ። የዓመት ሰው ይበለን በዱአ አንረሳሳ። ሰላም ሆኑልኝ።